አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህድማ እየተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁም? ሰላም አልሐምዱልላ። እናንት እንዴት ናችሁ? ስራ ጤናት እንዴት ነው? ከኒጓወዱ ሰላም። አልሐምዱልላ ልሻናሉ። አዲስ የሆናችሁ ሰብ ስክራይብ ላይክ ሽር ማድረግ ቤተሰብ ሁኑ። ላለው አክብሮት

ጣልቃ የገባ ሰው ወደ ኋላ ይቀራል ማለት ነው። እና ሰሞኑን እንግዲህ ሆ ብዙውን ተመልክተናል። ላቢል ና ብሩክ ነው የሚሉት ይሄ ሾካካ ሾካካ ሴታ ሴት እንዲህ ሴት ነገር የሚነድ ወይ ኔ ሄድ ጅማ ስጠላው እኔም በዙ የሆነ ነገረኛ ነው። ስለ ማንኛውም ቪዲዮን እንመልከትና ማብራሪ ያሰጥበታለሁ ማለት ነው። እግዚአብሔር ሌላ ነገሩ ይፈጠ ሶስታችሁም አስረን መግረፍ አቅቶን አይደለም። አንተም ያችም ሴት ሆ ማለት ነው ማን ወንድ እንደሆነ እኮ እንትዋወቅ እኮ እንትዋወቃለን። እኔ እኮ ቀጥታ መጥቼ አወራሁ። ከአንተ ግን ምን ሰራው? እንደ ሴት ጓሮ ጓሮ ጀርባ ጀርባ ምን ሰራው ስራ ማለት ነው። ለሩት አስባችሁ ነው ወይስ ለሄርሜላ አስባችሁ ነው? ለሁለት ማለት ነው። በቃ ሄርሜላን ስናያት ያፈቀረችው መሰለኝ። በአብርሃም ምክንያት እንድትጎዳ አንፈልግም። እሱ ምን ይጎዳ አልፈልግም። ስለዚህ ወደ ትዳሩ እንዲመለስ ለሩት ታለኝ መሰለኝ መሰለኝ። እንደሳለ የምትለው ነገር አይደለም። ምን አንተ ግን የፈለጋችሁ የፈልግ ነው። አብርሃምን አልፈልገውም። ከሄርሜላ ጋር ትሁን እንዲላችሁ ነው። እንድትላችሁ ነበር በሪፈልጋችሁ እሱን አለቻችሁ ቀጥ ተብላችሁ ወጣችሁ። የእሷን ስሜት አልተረዳችሁ መሰቱ። እናንተ እንዴት ብታስቡት ነው? እንዴት ብትረዱት ነው? ሩታ ከወለደች አስራ አምስት ቀን ሳይሆናት አንተና አቤል አብርሃም ሳይልካችሁ የሰው ትዳር ውስጥ ገብታችሁ ትፈልጊዋለሽ አትፈልግም የምትሉት እናንተ ማን ስለሆናቸው? ሰላም ሰላም። ብሩክንም ዛሬ ማገኘው ከሆነ ብዙ ማወራው ነገር አለ። ከዛ በፊት ተነጋግረን ነገሮችን ለመፍታት ሞክረን ነበር ግን ባለመግባባት ነው። እናሱ ላይ ማሰብ ስለ ሰው ለመጨነቅ የግድ ረጅም ዓመት ማስቆጠር የለብህ ነው። ገባህ? እናንተ ብዙ ጊዜ አብሬ አሳልፍ ያለ እያልክ ነው። ግን ደግሞ እና አሁን ምን ታገኛለህ? እስካሁን ምን ታገኛለህ አለች። ሩታ እኮ ተናግራለች። እስካሁን እናንተ አልመሰላችሁም እንጂ ልጅቷ ቆይቼ ከፈቀደችው አለች። እኛ ደግሞ የተገለጸልን ትናንት፣ አሁን የሚመሰሩት ነገር ራሱ ትንሽ ቆይቶ ነው መልስ እንድትሰጠን ነው። እንድንወቅስ ምናምን አይደለም። ከእናንተ ጋር ምን አለኝ ያረከው ነገር መልስ እንድትሰጠኝ ነው። ጥያቄ እኮ ነው። እንደሆነ ነገር አንድ ሰው ምክንያት አንድ ሰው መጥፋት የለበትም ነው። አንተ መስጠት ፍቅር ነው። ሚስራሩ ሰው ነኝ። ነገር ግን ውጣ ስትለኝ አንተ ሰላም እነሱ ሰላም የሚፈጥሩ ከሆነ እንኳን አንተ ነው። እያቦካችሁ ያላችሁት እናንተ ናችሁ። ምክንያቱም ሄርሜላ ምንም ትስታችሁ ምንም ሌላ ጉዳይ ነው። ነገር ግን በዚህ ሰዓት ሊያሳስባችሁ የሚገባው የሩታ መውለድና የሩታ ያለችበት ሁኔታ

ለምን እንደ ተማረ ሰው ማታሰበው? ሩ ለተማረ ሰው በመግባባት በመነጋገር ያምናል። ይሄድን አነጋገር ናት። በቃ ለምን እንደ ተማረ ሰው እንድትላችሁ ወጣችሁ። የሷን ስሜት ሰዓቱ የፈለጋችሁትያን ብቻ ነበር። በስርዓት አላዳመከንም። ተደጋጋሚ ጊዜ ለመናትሁም። አሁንም ሩታ ጋር ክፍተት እንዳለ ክፍተቱን ማስተካከል እንደምትችል እየነገርናት ነበር። አያ አንተ የሰውን እንትን ብቻ ይ መጥፎ ባህሪ፣ መጥፎ የተወራ ነገር ብቻ ለመገልበት ታወራለህ እንጂ ቁጭ አድርገን አሁንም መመለስ ትችላለች። አሁንም አብርሃም ወደ ትዳሩ እንዲመለስ ክፍተት ስጪው ብለን አውርተናት፣ ክፍተቱ አንቺ ጋ ነው ያለው። እንዳይቆጭሽ እሱ ከሌላ ሴት ጋር ሌላ ሀገር ብሄድ እንዳይቆጭሽ ብላችሁ እኮ ታችላለኝ ብላችኋል። ምን ሆነህ ነው? ወሬ ወሬ ስለሆነ እየደረሰ ያለው ወሬው ነው። አንተ ቪዲዮ እኮ ነገሮቹ ገብተኸው ይቆጭሻል ሚል ቃል፣ ሩታ በአብርሃም እንድትቆጭም አንፈልግም፣ ገብቶሃል። እኛ እዛ ጋር እየመናት አብረው እንዲሆኑ ነው። የሰርጉ ቀን መቼ ነው? እንምጣ እኛ። ሩታ እንደተጠራችሁ እኛም እንምጣ። የምንሰልገው ስለምንድን እኮ? እሱን ነገር አፈቀረችሁ አልከኝ አይደለ ሄርሜላ። አብርሽን አፍቅረዋለች አልከኝ። የማፍቀር ኃጢያት ነው እንደ እሱ በመጀመሪያ ደረጃ ይሄ ዝም ብለህ በብር የተከፈተ አፍ እኔ ላይ እንድከፍተው አልፈልግም። ስከፍተው ደግሞ እኔ ምን እንደምከፍተው አሳየሀለሁ። ገባህ አይደለ እዚህ ጋር በመነጋገር ለመዛት ከሆነ የመጣኸው ካሜራ መጥፎ ና፣ እዛ የሆነ ሰውን ክፉ ለማስባል ላይ እና ውጭ ላይ ከካሜራ ነገር የለኝም። እዚህ ጋር አንተ ይችላለሁ። ከዛ በኋላ ደግሞ እኔ ምን እንደማመጣባህ አሳየሀለሁ። ሰውን አስረን መግረፍ አቅቶን አይደለም። አንተም ያችም ሴት ሆን ማለት ነው እኮ እንትዋወቃለን። እኔ እኮ ቀጥታ መጥቻ አወራሁ። ካንተ ግን ምሰራው እንደ ሴት ጓሮ ጓሮ ጀርባ ጀርባ ምሰራው ስራ ማለት ነው ከሰው ትዳር መውጣት ካለባችሁ ወታችሁ ነው ሰው ውጣ እኔ ውጣና ማለት ነው እናንተ ሶስታችሁ ከሰው ትዳር ውጡና ዛሬ ወጣሉኝ በቃ አንተ መጀመሪያ ወጣ ብሩክ እኔ ከትዳር ወጥቻለሁ አንተም ውጣ በለኝ እኛ ነገሮችን ለማስተካከል እንጂ እንዳንተ ነገሮችን ለመበጥበጥ አልይደለም እንደ ሴት ወሬ እየለቀቀማችሁ እዛጋ ተወራው ወሬ ሌላ እናንተ ምትሰሩት ወሬ ሴት ነኝ እሺ ምን በህይወቴ ምን ምን ተቀነሰ ሴት ነኝ በቃ ወሬኛ ምን ተቀነሰ ወሬኛ ነኝ ግን ደግሞ እንደናንተ እኔ የሰው ትዳር አልበጠበጥም የፈለገ ሴት ልሁን አሁን አይደብርም እንደ እህት የለም

በቃ እንደ ወንድ ልጅ ተግባብተን እንፍታታ። እዚህ ጋር የመጣው መልክ ልሰራ አይደለም እንደዚህ ግልብጥብጥ ምናምን አያርግ ደግሞ አገላበጣ። እዚህ ጋ መልክ እንደሰራ ምናምን አይደለም የሚመጣው እሱን የምሰራው መልክ

ሌላ ነገር ነው የሚፈጠረው። እግዚአብሔር ሌላ ነገር ነው የሚፈጠረው። ዛሬ ምንድን ነው ሳስቡት እንግዲህ ማለት ነው ወላ ግድ የታልተፋቱ እንዲህ ያቺኛቱ ለምን እንኳን መንጠልጠል፣ መታነቅ፣ ራስን ማጥፋት ቀርቷ ዲልም በተሶስተኛው ወይም ታስራ አራተኛው ፎቅ ላይ ወርድ የምንድር አትከሰከስም የሰው ባል